እናንት ወጣቶች፣ እናንት ተክዳችሁ ይሆናል ተትታችሁ ይሆናል፣ በስራ ገንዘባችሁ ተበልቶ ይሆናል። አሁን የምታዩት ሁኔታ ብዙም ደስ ላታሰኛችሁ ትችላለች። እመኑኝ ስትኖሩ ነገሮች ሁሉ ይኖራሉ። አልኖርም አትበሉም። አይሻልም፣ ራስን ማጥፋት አይሻልም፣ ተስፋ መቁረጥ አይሻልም። ምንድነው የሚሻለው? መኖር እሱና የወላችሁ ቀኑን በመጠበቅ መከራት ትብሉ። ዛሬ ነገ አልመጣም ብላችሁ ራሳችሁን አታጨናንቁ። እናስ እግዚአብሔር በቀኑ ላይ ሳይሆን በሚመጣው እግዚአብሔር ላይ ተማመኑ ወገኖች። ብዙዎች ጥቂት ቀን አልፈው ዛሬ እንደኖሩ አታውቁም። እኔ አስታውሳለሁ ልጅ ሆኜ ኤች አይ ቪ የሚባል በሽታ መጥቶ ጥቂት በያዛቸው ጊዜ ደንግጠው ራሳቸውን ያጠፉ ስንት መሰሏቸው። ዛሬ ግን የኖሩ ስንት ናቸው?